ከዛ ስትመጡ የህዳሴው ግድብ ጋር በተለይ ደግሞ የአንድ አስር አስራ ዓመት ወደ ኋላ ስንመለስ ኢቨንት ኦርጋናይዝ አረግ ነበር እና እንግዲህ አንዳንድ ጊዜ ይህን ነገር ለማስቀጠል በሚል የራሱ ሀሳቡን በማመንጨት ጭምር የህዳሴው ዋንጫ ከፌዴሬሽን ምክር ቤት ጋር በመሆን ያኔ የወቅቱ አቶ ካሳ ተክለ ብርሃን ነበሩ። እነሱ ጋር ሆነን ይሄንን ጋምቤላ፣ ጅጅጋ፣ አፋር እያለን በየቦታው ላይ ስልጠና እየሰጠን በዛን ሰዓት ወደ 340 ሚሊዮን ብር አካባቢ ነበር ገቢ የሰበሰብ ነው። በመጨረሻ የብሔር ብሔረሰቦች ቀን በሄሊኮፍተር ወርዶ አሁን እንግዲህ በቢሊየን እንዲሰበሰብበት ሀሳብ ትንሽ እየመነሻ የሆነበት ነው። እንግዲህ ይህን ፋውንዴሽን ካቋቋሙ በኋላ ያው እንደምታዩት የአመቱ በጎ ሰው ሽልማትም በዚህ አድርገናል። ኦፊሻሊ ደግሞ እንግዲህ ጠቅላይ ሚኒስትሩ ሲመጡ ደግሞ የምታዩት መንገድ እንግዲህ እሳቸው ከመምጣታቸው በፊት በትዊተራቸው፣ በፌስቡካቸው በዚህ መንገድ ይገልጹ ነበርእና ያው እኔን ለማስተዋወቅም ጭምር ይህንን ዲስፕላይ አድርገንላቸው በተለየ መንገድ ይሄን አድርገን ነበር። እንግዲህ የዛሬ ሶስት አመት በጣም ኮሮና ከባድ በነበረበት ሰዓት ላይ እንደምታዩት በዚህ መንገድ እዚህ አድርገን ነበር። ኢድ ሰላት ለመጀመሪያም እንግዲህ በጅማ የተሰገደውም እዚህ ነበር። እንግዲህ ያኔ ኢድ ሰላትም አልነበረም። እንግዲህ ከዛ ባለፈ እንግዲህ እዚህ እንደምታዩት የኢትዮጵያ ቀይ መስቀል ማህበር አሁን የኢትዮጵያ ንግድ ባንክ ፊት ለፊት ያለውን ተቋም በሚሰራበት ሰዓት ላይ በዚህ መንገድ ይሄንን እንደዚህ አድርገ ፈንድሬዚንግ እና እንደሞ 75 አመቱን በዓል በማክበር ያደረግንበት ነበር። እኔ እንግዲህ ነፍሳቸውን ይማርና ፕሬዚዳንት ግርማ ወልደ ጊዮርጊስ በነበሩበት ሰዓት ነው በዚህ መንገድ ያደረግነው። ጠቅላይ ሚኒስትሩ ከመጡ በኋላ ያው ይሄን የሚያክል ልብ ካላችሁ ለምን አይቀጥልም በሚል መጨረሻ ያው ድርጅታችን ወደ ፋውንዴሽን እኔም ገንዘቤን ዶኔት አድርጌ በሰባት ቦርድ አባላት የሚመራ ፋውንዴሽን ሆኗል እንግዲህ ድርጅታችን የቦርድ ሰብሳቢ ኡስታዝ አቡበክር አህመድ ናቸው። አምባሳደር ምስጋናው አረጋሉ፣ እንግዲህ አርቲስት ራይት ፍቅር ያለ አርቲስት ጽወት አበባ አለች። ገነዘርን ከኢትዮጵያ አየር መንገድ ኤሪያ ዳይሬክተር ናት። እነዚህ ገነት ሞላ እነዚህ የውዳሴ ዲያግኖሲስ ማዕከል ባለቤት አቶ ዳዊት ኃይሉ አሉ። እነዚህ እነዚህ ሰዎች ስብስብ ያለበት ነው። Let's enjoy this happy day. አርባ ተደራራቢ አልጋ ወደ ሰማንያ ልጆች አካባቢ ይኖራሉ። ይሄ የሴቶች ማረፊያ መኖሪያ ነው። ውስጥ የወለዱ ሴቶች አሉ። በተለይ ደግሞ ኦልሞስት ወደ አስራ አምስት ሴቶች አካባቢ የወለዱ ሴቶች አሉ። ከዚህ ደግሞ በጦርነቱ ምክንያት ደግሞ ጥቃት ደርሶባቸው ደግሞ የመደፈር ጥቃት ደርሶባቸው ደግሞ የወለዱ ሴቶች ይጨምራሉ እንግዲህ አንዳንድ ጊዜ በተለይ ኤክራም ከሸዋሮቢት አካባቢ የመጣቸውን ካደረገ በኋላ በተለያየ መንገድ ይመጣሉ። እንግዲህ ከሀያ ሴቶ በላይ እነዚህን ሰዎች ደግሞ አደራይ እንትን ብለን ሕክምና እንዲያገኙ አድርገን መልሰናል። እና ያው በወቅቱ የሚከሰት ሂደቶች ነው ግን ሜንታሊ ይህን ነገር ከአይምሯቸው እንዲያወጡ ሊከሰት የሚችል ሂደት እንደሆነ በዚህ መንገድ አልፎውት እንዲሄዱም ጭምር ነው የሆነው። እንግዲህ በተረፈ ይሄ ቦታ ምን ይመስላል? እንግዲህ ቀደም ሲል እንደምታዩት እንደዚህ አይነት ድግሶችን፣ ዝግጅቶችን የምናከናውንበት የነበረ ቦታ ነው። ከዛ በኋላ ነው ወደ መጠለያነት የቀየርነው። እንግዲህ የሶስት ዓመታችን ሆኗል። ስቲል አሁን በድንኳን ውስጥ ነው ያለው። አንዳንድ ጊዜ ትልቁ ኤፌክትም ክብርትም እዚህ መሀል እንደመኖሯ ሁል ጊዜ እንግዲህ ከክቡር ጠቅላይ ሚኒስትራችን ጀምሮ ክቡር ፕሬዚዳንታችን የከተማው ከንቲባ ሌሎች ሚኒስትሮችን በተለያየ መንገድ መጥተው ቪዚት አድርገውናል እና ለሰዎችም የሚሰጠው ስዕል ምንድነው እነዚህ ማዕመሮች ሲመጡ ክብርትም ዛሬ እንደመጡ ሞራል ለመስጠት ሪኮግኒሽን ለመስጠት ነው በአቅምም ደግሞ የሚችሉትን ለማድረግ ነው እና ሁሉም ሰው ግን እነዚህ አመራሮች እኛ ጋር መጡ ማለት ችግሮቻችን በአንድ የተፈታ ማለት አይደለም እና እኛ መንግስትንም እናግዝ ብለን ነው የመጣ ነው ስለዚህ እነዚህ ሰዎች መጥ እነዚህ አመራሮች መጡ፣ እነዚህ መሪዎቻችን መጡ ማለት ያለን ችግር ፈታን ማለት አይደለም እና ሁልጊዜ ሰው ጭንቅላት ውስጥ ያለው እነ ከሌማ እነሱ ከሄዱማ በቃ የሚል ነው። ስቲልም የክብር ከንቲባችን ሶስት አራት ጊዜ ተደጋጋሚ መጥተውም አሁን ያለንበት ሂደት እንደዚሁ ላይ ነን ያለነው ን ተከራይተን በምኖርበት እና በጊዜ ሂደት ነው ሁልጊዜ ችግሮች ይኖራሉ ይፈታሉ እና በእርግጥ በቀጣኛ በኢትዮጵያ ልመናና የጎዳና ህይወት ታሪክ አድርጎ ለማስቀረት የሚል ትልቅ ኢኒሽቲቭ አለ። ክብር ከንቲባችን ይሄንን ሀሳብ ደግፈው በጣም ለማገዝም ያለፈው ጊዜ ላይ የመውሊድ በዓል ላይ ተቀዳሚ ሙፍቲ ባሉበት ወይዘሮ ለምችም ፕሬዚዳንት ሳህለወርቅ ማንድ ላይ በጋራ መጥተው ከችግረኛ ሰዎች ጋር አብረ ብለዋል እና ይህንንም ቃል ገብተዋል እና በቅርቡ ይህ ምና ይሆናል ና ይህን ሂደት ከበራችሁ፣ እና የተወደዳችሁ ተመልካቾቻችን፣ እንግዲህ ከወንድም ካሊድ ፋውንዴሽን በፊት ቢላል ሀበሻ አይተናል። ወንድም ካሊድ ፋውንዴሽን አሁን ላይ ተገኝተናል። እንግዲህ ዲያስፖራዎች አዲስ አበባ ከመጡ በኋላ መጎብኘት አለባቸው አሁን የምጣኑባቸው ሁለት ቦታዎች ብቻ አሉ። ሌሎች አሉ እንደ ባቡል ኸይር፣ ሌሎች በርከት ያሉ ቤተ መንግስት መግባት ይችላሉ። ሙዚየሞች አሉ። ሌሎች አካባቢዎችም መጎብኘት እንዳለባቸው መዘንጋት የለበትም። ከክብርት ሚኒስትር ጋር የምናደርገው ቆይታ ይቀጥላል። አብራችሁ ነው።